ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እና ሌላሂ ወኢና ኢለይህ ራጂዑን። አላህ ስብሓን ወተዓላ ወጡ ከመቅረት ይጠብቀን፣ እህታችንንም አላህ ስብሓን ወተዓላ ይዘንላት ማለት ነው። በጣም ነው የሚያሳዝነው። እንግዲህ እቺ እህታችን እርጉዟ ልትወልድ ስድስት ቀን ሲቀራት ነው ያለችው። ልትወልድ ስድስት ቀን ሲቀራት እንግዲህ መርዝ አብልታ ጓደኛዋ የገዛ ጓደኛዋ። እንደገደለቻት ነው እየተናገረችው ማለት ነው። ወላሂ በጣም ልብ ይሰብራል። በጣም ነው የሚያሳዝነው። አላቅም እኛ ያለንበት ጊዜ ያለንበት ዘመን ሰው እንዴት እንደተጨካከለ በጣም በጣም ልብ ይሰብራል ማለት ነው። ሰው በሰው ላይ አስቡት። ሁለት ነፍስ ባንዴ ማጥፋት ምን ይሉታል? በአላህ እስኪ ምን ይሉታል? ምን አይነት ጭካኔ፣ ምን አይነት አረመኔነት ነው። ብቻ ወላሂ ልብ ይሰብራል። እንግዲህ እህታችን አላህ ይዘንላት። በጣም ነው የሚያሳዝነው። እንግዲህ እቺ እህታችን ሁለቱም ተጣልተው ጓደኛሞች ናቸው። እንግዲህ ሁለቱም ተጣልተው ከቆዩ ከተጎራረፉ በኋላ የቅርብ ይሻለው እንገናኝ ብላ ነው እበይቷ ድረስ ኬክ ይዛ ሄዳ በሰራቸው ኬክ እንግዲህ መርዝ ሰርታ አርጋ ጨምራበት ያንን ኬክ ሁላቸውም በልተዋል አሉ። እንግዲህ የበሉት ሁሉ ታማዋል። እንግዲህ እህታችን ደግሞ ወደ አኼራ ሄደች ነው ያሉት፣ ማለት ነው። በጣም ነው የሚያሳዝነው። አላህ ስብሃነወተዓላ ከእንደዚህ አይነት ክፉ ሰዎች ይጠብቀን። አላህ ስብሃነወተዓላ ደግሞ ወቶ ከመቅረት ይጠብቀን ማለት ነው። ወላሄ ጊዜው በጣም በጣም ያሳዝናል። በጣም የሰው ጭካኔ በስቷል ማለት ነው። በሀገር ቤትም ከሀገር ውጭም የምንሰማው ነገር በጣም ነው የሚያሳዝነው። አስባችሁታል እንደዚች አንዲት እርጉዝ ሴት እንደዚህ ልትወልድ የደረሰች ስድስት ቀን ልትወልድ የደረሰች ሴትን እርጉዝ ስባትሆን ምን ያገናኘዋል አስለን ማለት ነው ያው እንግዲህ የሰው ልጅ ነፍስ ነፍስ ነው አንድ ሰው ነፍስን ለማጥፋት አንድም ነፍስ አጠፋ ሁለትም ነፍስ አጠፋ ያ ሰው አረመኔ አረመኔ ነው አንድን ነፍስ ለማጥፋት የገዛ ጓደኛውን ለመግደል ያለ እንትን ያላለ ሰው መቼስ እርጉዝ ናት ብሎ ምህረት ብቻ ወላሂ በጣም ነው የሚያሳዝነው። እንደዚህ አይነት አረመኔ ሰዎችን አላህ ልብ ይስጣቸው ነው፣ ሌላ ምን እንላለን። በጣም ነው የሚያሳዝነው ሀቂቃ ማለት ነው። አብሮ በልቶ አብሮ ጠጥቶ አብሮ አውርቶ አብሮ ብዙ ነገር አሳልፎ በጓደኛ ላይ እንደዚህ አይነት ጭካኔ። የሰው ልጅ በአጠቃላይ ባይተዋወቅ ጓደኛ ባይሆንስ፣ እንዴት በሰው ልጅ ላይ እንደዚህ አይነት ጭካኔ ይፈጸማል? ወላሂ በጣም በጣም ኔንጃ አንዳንድ ሰዎች ከምን አይነት ነገር እንደተፈጠሩ ከምን እንደተፈጠሩ እራሱ አላውቅም። ስብሃናላህ በጣም ከባድ ነው። አላህ ስብሃነሁ ወተዓላ ከእንደዚህ አይነት ሰዎች፣ ከእንደዚህ አይነት ክፉዎች፣ ከእንደዚህ አይነት አረመኔዎች አላህ ይጠብቀን እና በጣም ነው ልብ የሚሰብረው። እኔ ከመጀመሪያው ስሰማው ውሸት ነው ምናምን እየተባለም ሰምቼ ነበር፣ ግን አሁን ተደጋግሞ በተለያየ ቦታ እየተወራ ስለሆነ እውነት መስሎ ስለተሰማኝ ነው። እኔም ብቻ ወላሂ አላውቅም። በነገራችን ላይ እንደዚህ አይነት ሰዎች ምን እንደሚባሉ አላውቅም፣ ብቻ ከባድ ነው። አላህ ልብ ይስጣቸው። ጤነኞች አይመስሉኝም። አንድ ሰው አእምሮ እየሰራ ከሆነ ጤነኛ ከሆነ፣ አንዲትን እንደዚች የምታሳዝን ምስኪን ሴትዮ ስድስት ቀን ልትወልድ የቀራትን ሴት እንዴት ብሎ ይገላል? በአእምሮ ከሆነ ማለት አእምሮ ጤነኛ ከሆነ ማለት ነው። እና በጣም ነው ልብ የሚሰብረው። ወላ ሀቂቃ አላህ ስብሐነ ታላ እንግዲህ ላይታችን ይዘንላት። አላህ ከእንደዚህ አይነቱ ሰዎች ይጠብቀን። አላህ ስብሐነ ታላ ወጥቶ ከመቅረት ይጠብቀን። በጣም በጣም ምን አይነት ጭካኔ ምን አይነት አረመኔነት እንደሆነ ወላሂ በጣም ልብ ይሰብራል። ከባድ ነው ሀቂቃ ማለት ነው። ትላንትናም እንደዚሁ አንድ ልጅ ባለቤት የሞተችብኝ በወሊት ምክንያት ብሎ ሲያለቅስ ሀቢባ ቤት ሰምቻለሁ እና በጣም ነው የሚያሳዝነው እውነት ለመናገር አላህ ስብሃነ ተዓላ ወጥቶ ከመቅረት ይጠብቀን ብዙ እህቶች ብዙ ወንድሞች ያው ያልፍልኛል ብለው ተሰደው ወጥተው እየቀሩ ነው እና አላህ ስብሃነ ተዓላ ወጥቶ ከመቅረት ይጠብቀን እኔ እንጃ ወላሂ በጣም ከባድ ነው በሰው ሀገር እንደወጡ መቅረት አንዳንዴ በጤናችን በአፊያችን እንኳን ስንገባ ገንዘብ አጠረኝ አነሰን ብለን ኦ እንላለ። ያው ዱኒያ ናት። ግን አንዳንዱን ደግሞ ስና የሰው ልጅ እንዲህ ሞቶ እያደረ ነው በተለያየ ምክንያት፣ እንዲሁም በቃ ምንም ባልታወቀ ምክንያት፣ አንዳንዱ እንደዚሁ በሰው ትንኮል፣ አንዳንዱ ደግሞ እንደዚሁ አጋጣሚ ሰበብ ቀኑ ደርሶ በሰው ሀገር የሚቀርቡት ብዙ ናቸው እና ባለቤትቴ ሞታብኛለች ብሎ ሲያለቅስ አይቼ ሰምቼ በጣም ነው ልቤ ሰብረዋን። ሀቂቃ አላህ ስብሓነ ወተዓላ ወጥቶ ከመቅረት ይጠብቀን፣ አላህ ለሀገራችን በሰላም ያብቃን ማለት ነው። በጣም ነው የሚከብደው ሀቂቀተን። አላህ ስብሓነ ወተዓላ ይድረስላቸው ማለት ነው። እንግዲህ ወደ አከራ የሄዱትን አላህ ይዘንላቸው፣ በሀያት ያሉትን ቤተሰቦቻቸውን ደግሞ አላህ ሶብር ይስጣቸው ማለት ነው። ያ ወንድማችን በጣም እያለቀሰ ነበር። ያው በዚህ ጊዜ እንደዚህ አይነት ወንዶች ብዙም እንትን እያሉ ነው ማለት ያ ሁሉም ማለት ባይቻልም፣ አንዳንድ ወንዶች ባለቤቶቻቸውን የሚያሰቃዩ የሚጎዱ አሉ። ና ይሄ በቃ አለፈለን ብዬ ለፍቼ ደክመን አንድ ቀን ሳትደሰት ደሰት ሞተች ብሎ ስቅስቅ ብሎ ሲያለቅስ ነበር። ና አንጀቴን የበላኝ ሀቂቃ ማለት ነው። አላህ ሶብር ይስጠው። ቻ ከባድ ነው። አላህ ስብሐነ ወተዓላ ደግሞ ወቶ ከመቅረት ይጠብቀን ሁላችን ነው ማለት ነው። ቤተሰቦች እንግዲህ አላህ ይጠብቃችሁ። ያው እንግዲህ ከእንደዚህ አይነት መጥፎ ጓደኛ ካላችሁ መራቅ። በነገራችን ላይ መጥፎ ነገር ኬት ይመጣብኛል ተብሎ አይታሰብም። ያ ቢታሰብ ቢታወቅም መራቅ ይቻላል፣ ግን መጥፎ ነገርን አታውቁትም፣ አታውቁትም ኬት እንደሚመጣ ብቻ አላህ ይጠብቀን ማለት ነው። እና ውድ ቤተሰቦች አላህ ስብሐነሁ ወተዓላ በእያላችሁበት ይጠብቃችሁ። በሰላም የወጣ ነው በሰላም ለሀገራችን ያብቃል። ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።